አስበውና የሆነ ሰው ሲሰድብህ ስራህን ሲነቅፍ ወይም በቀጥታ በሰዎች ፊት ሲንቅህ በመጀመሪያ የሚሰማ ስሜት ንዴት ብስጭት ምናልባትም ለመበቀል መጣደፍ ሊሆን ይችላል ነገር ግን ምንም የማይበገር ሰው መሆን እንደምትችል ብነግርህስ ማለትም ከአሁን በኋላ ምንም አይነት ቃላት ድርጊት ወይም ስድብ የማያናውጠው ሰው መሆን እንደምትችል የማይሆን ነገር ይመስላል፣ አይደል? እስቶይኮች ይህን ነገር ተክነውበታል። አንተም እንዴት እንደምትችል በትክክል አሳያለሁ። ንዴት አንዱ በጣም አጥፊ የሆነ ስሜት ነው። ፍርድን ያዛባል፣ ግንኙነቶችን ያበላሻል፣ የሚያስቆጡን ሰዎች እንዲቆጣጠሩን ያደርጋል። ነገር ግን የጥንት ስቶይኮች ልክ እንደ ማርከስ ኦሮሊየስ፣ ሴኒካ እና ኤፒክቲተስ እውነተኛ ጥንካሬ ያለው ስሜቶች ላይ በመሰልጠን ነው ብለው ያምናሉ። በዚህ ቪዲዮ ውስጥ ሰዎች ምንም ቢያደርጉ ላለመናደድ ወይም ላለመጨነቅ እንዴት ጭንቅላታችንን ማሰልጠን እንደምንችል በዝርዝር እናያለን። በቪዲዮውም መጨረሻ የማይናወጥ አይምሮ ለመገንባት የሚያስችሉህን መሣሪያዎች ትይዛለህ። እንጀምር ቁጥር አንድ የአይምሮህን ትኩረት ቀይር የሆነ ሰው ሲያናድድህ ትንፋሽ ፈጣን ይሆናል አጽፋውንም ለመመለስ ትጣደፋለህ በዚህ ጊዜ ለስድስት ሰከንድ አየር ስበ በማስወጣት ረዝም አተነፋፈስ እንዲኖርህ በማድረግ የአይምሮህን ትኩረት በመቀየር ንዴቱን እንዳያስተናግድ ማድረግ ትችላለህ ቁጥር ሁለት የስድብን እይታ ቀይር የእይታ ኃይል ሴኒካ አንድ ጊዜ እንዲህ ብሏል ከእውነታው ይልቅ በምናስበው ነገር እንሰቃያለን። አስበው፣ ስድቦች የሚጎዱን እንዲጎዱን ስለምንፈቅድላቸው ብቻ ነው። በሌላ ጊዜ የሆነ ሰው አጸያፊ ቃል ሲናገርህ ቆም በልና ራስክን ጠይቀው፣ ይህ ነገር በርግጥ ስለ እኔ ነው በል። ብዙ ጊዜ የሰዎች አሉታዊነት የራሳቸውን ትግል ነው የሚያንጸባርቀው። ያንተን ዋጋ አይወክልም። ስድቦችን እንደ ጩኸት ማየት ተለማመድ። በአንተ ላይ ምንም ተጽዕኖ ማምጣት የማይችሉ ዋጋ የሌላቸው ትርጉም አልባ ቃላት እንደሆኑ አስብ። በቀጣይ ጊዜ የሆነ ሰው ሲያናድድህ ቆም በልና ባይምሮህ እንዲበል ይሄ የእነሱ ችግር ነው፣ የኔ አይደለም። ከዚያም ንዴትህ እንዴት በፍጥነት እንደሚከስም አስተውሎ ቁጥር ሶስት የምትችለውን ነገር ተቆጣጠር፣ የማትችለውን ደግሞ ለህለፍ! የቀድሞ ባሪያና በኋላም የስቶይክ ፈላስፋ የሆነው ኤፒክቲተስ አንድ በጣም ወሳኝ የሆነ ትምህርት አስተምሯል። በእኛ ቁጥጥር ውስጥና ከእኛ ቁጥጥር ውጭ የሆኑ ነገሮች አሉ። የሌሎች ሰዎች ቃላት፣ ድርጊትና አስተያየት ሙሉ በሙሉ ከእኛ ቁጥጥር ውጭ የሆኑ ነገሮች ናቸው። የእኛ ምላሽ ግን ሙሉ በሙሉ የእኛ ድርሻ ነው። ይህን ስታስተውል መለወጥ በማትችለው ነገር ላይ ጉልበት ማባከንህን ታቆማለህ። የሚገዳው ነገር ላይ ብቻ ትኩረት ማድረግ ትጀምራለህ። እሱም የአይምሮህ ሰላም ነው። በሌላ ጊዜ የሆነ ሰው ሲያናድድህ ራስህን እንዲህ ብለህ ጠይቅ፣ ይሄ ነገር በእኔ ቁጥጥር ውስጥ ነው? ካልሆነ ተው፣ ይለፍ። ቁጥር አራት አሉታዊ ነገሮችን በምናብህ ማሰብ ተለማመድ። ይሄ እንግዳ ነገር ሊመስል ይችላል፣ ግን እስቶይኮች አእምሮህን ለመጥፎ ጊዜ ሁነቶች ማዘጋጀት በሚል ያምናሉ። አይምሮህን አስቀድመህ ሊመጡብህ ስለሚችሉ ስድቦች፣ ትችቶችና ንቀቶች ካዘጋጀኸው በትክክል በሚከሰቱበት ሰዓት አንተን የመጉዳት አቅማቸውን ያጣሉ። ማርከስ ኦሮሊየስ ዕለት ዕለት እንደዚህ አይነት ልምምድ ነበረው። ዛሬ ራስ ወዳድ፣ ባለጌ እና እብሪተኛ ሰው ያጋጥመኛል፣ ሰላሜን እንዲረብሹ ግን አልፈቅድላቸውም እያለ ራሱን ያስታውስ ነበር። ጧት ጧት ሁል ጊዜ ለአይምሮ 30 ሰከንድ ወስደህ አሉታዊ ነገር ሊገጥመኝ ይችላል፣ ነገር ግን እንዲቆጣጠረኝ አልፈቅድለትም እያልክ አይምሮህን አስታውሰው። ቁጥር አምስት በገለልተኝነት መልስ ስጥ። ለተናዳጁ ሰው አጸፋውን ከማይመልስለት ሰው በላይ የሚያንጨረጭረው ነገር የለም። የሆነ ሰው ሊያበሳጭህ ሲጥር የተረጋጋ ገለልተኛ መልስ ከሰጠህ በአንተ ላይ ያላቸው አቅም ይጠፋል። እሳትን ከኦክስጅን ውጭ አስበው ወዲያው ይሞታል ንዴትም እንደዛው ነው የሚሠራው ያንተ የአጸፋ መልስ ማሳጣት አሉታዊውን እሳት ያፍነዋል በሌላ ጊዜ የሆነ ሰው ሊያናድድህ ሲሞክር ሳቅ በልና ዞር ብለህ ሂድ ይሄ እውነተኛ ጥንካሬ ነው ቁጥር ስድስት በዕለት ተዕለት ተግሣጽ አይምሮህን አጠንክር እስቶይክዝም ፍልስፍና ብቻ አይደለም ተግባራዊ ልምምድ ነው በትክክል የማትናወጥ መሆን ከፈለግ በቀን በቀን አይምሮህን ማሰልጠን ይኖርብሃል። መጸለይ፣ ሐሳብን ማጤንና ራስክን ማየት መልመድ ይኖርብሃል። ራስ ግን ባወክ ቁጥር ለሰዎች ያንተን ስሜት መቆጣጠር የማይታሰብ እየሆነ ይመጣል። ማታ ማታ ማስታወሻ መጻፍ ጀምር። ንዴት በውስጥህ ሊሰማህ የነበረበትን ሰዓት ጻፈው። እንዴት ከነበረው በተሻለ ሁኔታ መልስ መስጠት ትችል እንደነበርም ሐሳብክን አንጸባርቅበት፣ ጻፈው። ከጊዜ በኋላ በምላሾች ላይ አስደናቂ ለውጥ ታያለ። በምንም ነገር ያለመናደድና ያለመጨነቅ ምስጢር ያለው አረዳድህን መቆጣጠር በምትችልበት አቅም ላይ ነው። መቀየር በምትችለው ነገር ላይ ትኩረት አድርግ። አይምሮህን የማይናወጥ እንዲሆን አሰልጥነው። አስታውስ፣ አንተ ካልሰጠሃቸው በስተቀር ማንም ሰው በአንተ ላይ ስልጣን የለውም። በመጨረሻም ከመጽሐፍ ቅዱስ የያዕቆብ መልእክት ምዕራፍ 1 ከቁጥር 19 እስከ 20 እንዲህ የሚል ቃል እናገኛለን። ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም፣ የዘገየ ለቁጣም የዘገየ ይሁን፣ የሰው ቁጣ የእግዚአብሔርን ጽድቅ አይሠራምና። ይላል የእግዚአብሔር ቃል። ስራችንን ከወደዳችሁት ላይክና ሰብስክራይብ በማድረግ የጉዞ አካል ይሁኑ። መልካም ጊዜ።